በጣም የንቁ ቤተሰቦቻችን የለተሰኙ ዋና ዋና ያላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ፣ አብራችሁን ቆዩ። የወይራ ሰፈር ገነት ሰማይ ቅድስት አርሴማ ቤተክርስቲያን ላይ የእሳት አደጋ ተከሰተ። እንደሚከተለው ይቀርባል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክነስር የወይራ ሰፈር ገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ህዳር 13 ቀን ለ14 አጥቢያ ከሌሊቱ ስምንት ሰዓት በተነሳ የእሳት አደጋ ሙሉ በሙሉ መውደሙም ተገልጿል። የቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሌሎች ነዋያተ ቅድሳት ሙሉ በሙሉ በእሳት አደጋ የወደሙ ሲሆን እሳቱ ሊነሳ የቻለው ከኤሌክትሪክ ጋር በተያያዘ መሆኑ ክርስቲያኑ አስተዳዳሪ ሊቀ ህሩያን ሰባት ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን ድርጅትም ገልጸዋል። ብጹእ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብጹእ አቡነ ኤፓኒዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ በስፍራው ተገኝተው ህዝበ ክርስቲያኑንም አጽናንተዋል። ብጹእ አቡነ ሪያቆስ በቤተ ክርስቲያኑ መቃጠል ምክንያት ሀዘን ላይ የሚገኙ የሚያለቅሱ ምዕመናን በስፍራው ተገኝተው አጽናንተው ባስተላለፉት አባታዊ መልእክት አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር መከራ ሲኖር ችግር ሲመጣ ነገሮች ተጠበቁ መልኩ መስቅልቅላቸው ሲወጣ ሌላ በረከት ይዞ ይመጣል አንዳንድ ጊዜ ፈተና ሲመጣ ጸለየን ነበር እግዚአብሔር ለምን አልሰማንም እንላለን እኛ ግን እግዚአብሔርን እየሰማ ነው ነው ወይ ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ ሊሰራ ነው አሁን የተቃጠለው ቤተክርስቲያን በቆርቆሮ የተሰራ ነው እግዚአብሔር የሚመለክበት ቅዱስ ስጋው ክቡር ደሙን የሚፈተትበት በሰማዕቷ ቅድስት አርሴማ ስም የታነጸው ደረጃ ያልጠበቀ ቤተክርስቲያን ስለነበር የተሻለ እንዲሰራ እግዚአብሔር ምክንያት አድርጓልም ብለዋል በሌላ መልኩ ቤተ መቅደስ የሚቃጠለው የኛ ሀጢያት ሲበዛ ነው ያሉት ብፁዕነታቸው ዛሬ እግዚአብሔር ማረን፣ ይቅር በለን፣ አምላኩ ይራራለን ልንል ይገባል፣ ሲሉም ተናግረዋል። ህንጻ አሰሪ ኮሚቴና የደብሩ አስተዳዳሪ በወጡት ፕሮግራም መሰረት ሁላችንም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልንሆን ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። ብፁዕ አቡነ ኤጲፋኒዎስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ሁላችንም ዛሬ የተሰበሰብነው እስከዛሬ አገልግሎት ሰጥ የነበረው የህንፃ ቤተክርስቲያን በእሳት ስለተቃጠለ ነው። ባይሆን መልካም ነበር፣ ከሆነ ደግሞ የተሻለ ቤተክርስቲያን እንድሰራ እግዚአብሔር ስለፈቀደ ነው። በዘመናት ቤተክርስቲያን በሰው ሰራሽ ነገር አያልቅም። በክፉ ሰዎች ልትጎዳ፣ የእሳት አደጋ ቃጥሎ ሊያጋጥም ይችላል። ትናንትና ስንገለገለበት የነበረው ቅድስት አርሴማ ቤተክርስቲያን ዛሬ በእሳት ተቃጥላ የሚል ዜና ስንሰማ እጅግ ልባችን ተሰብሯል፣ አዝነናል። ግን በዛ ውስጥ ደግሞ እግዚአብሔር ዓላማ አለው ብለን ማሰብ ይገባናል ሲሉም ተናግረዋል። አሁን በሆነው ነገር ልባችን መሰበር የለበትም። እግዚአብሔር እኛ ሊያነሳሳ ሊሆን ይችላል ያሉት ብፁዕነታቸው አክለው ስሜታችን መለስ ድረስ አድርገን ከምንም በላይ የተቃጠለ ቤተክርስቲያን በአዲስ መልክ እንድንሰራ እግዚአብሔር ፈቅዶ ሊሆን ስለሚችል ሁላችንም ክንዳችን አበርትተን ልዩ ድንቅ የሆነ ህንጻ ቤተክርስቲያን በዘመናዊ መልኩ ሰርተን ዛሬ አዝነን ተሰብስበን ነገ ደግሞ በደስታ ተሰብስበን ቤተክርስቲያኗን ተሰርቶ ቅዳሴ ቡራኬ ቤቱ ተከብሮ አብረን እንደምንዘምር ተስፋ እናደርጋለን በማለት መልእክታቸውን አስተላልፈዋል። የቅድስት አርሴማ ቤተክርስቲያን ቃጠሎ መላ ህዝበ ክርስቲያኑ ያሳዘነ ጉዳይ ሲሆን፣ በስፍራው ለተሰበሰቡት ህዝበ ክርስቲያን ብፁዓን አባቶችም አጽናንተዋል። በስፍራውም በርካታ ምዕመናን፣ የጸጥታ አካላት፣ የመንበረ ፓትርያርክ ና የአዲስ አበባ ሀገረ ስብከት የየክፍል ከተማ የስራ ኃላፊዎችም ተገኝተውበታል። በእንጦጦ መንበረ ስብዓት ቅድስት ስላሴ ቤተክርስቲያን የሰበካ ጉባኤው ምርጫ ህገ ወጥ እንደሆነ ምእመናን ገለጹ። ተጨማሪ ያለ በአዲስ አበባ ሀገረ ስብከት በእንጦጦ መንበረ ስብዓት ቅድስት ስላሴ ቤተክርስቲያን በትናንትናዎች ለ14 ቀን 2018 ዓ ም ህገ ወጥ የሰበካ ጉባኤ ምርጫ ምእመናን እንዲሁም በአካባቢው የሚገኙ አገልጋዮችን ማሳዘኑም ተገልጿል። ቅሬታውን ያቀረቡ ልምዕመናን ከዚህ በፊት የቆዩ የሰበካ ጉባኤ አብ አባላት ከቃለ አዋዲ ባፈነገጠ መልኩ ከዘጠኝ ዓመታት በላይ የቆዩ ሲሆን በተደረገው ተቃውሞዎች ከበላይ አካላት በተላለፈ ትዕዛዝ መሰረት ምርጫው ለመካሄድ ችሏል፣ ሲሉም ተናግረዋል። አክለውም የምርጫ ሂደቱ ህግ ያልጠበቀ በቂ ምርጫ ቅስቀሳ ጊዜ፣ የምዝገባ ጊዜ ሳይሰጥ እንዲሁም ለምዝገባ በተሰጡበት ቀናት የምዝገባ ቢሮ ዝግ መሆኑና ምዕመናን መጉላላታቸውን ይልቁንም የምርጫ ካርድ ቤት ለቤት ሲታደል እንደነበረም ገልጸዋል። በአካባቢው ተመዝግበው የአባልነት አስተዋጽኦ ያደረጉ ከሚገኙ 500 በላይ አባወራና ከ150 በላይ ያልበለጡ እማወራዎች እና ምእመናን ብቻ የተሳተፉበት የህግ መሰረት የሌለው ምርጫ መሆኑ የተገለጸ ሲሆን፣ ደብሩ ላይ ደግሞ እስከሚከፈላቸው አገልጋዮች ሌላ አገልጋይ አናውቅም በምርጫ ሂደቱ ላይ መሳተፍ አንችልም ተብለና ያሉት ደግሞ በአካባቢው በትሩፋት የሚያገለግሉ ዲያቆናት እንደሆኑም ተናግረዋል። በመሆኑም ጉዳዩ የሚመለከተውን የበላይ አካላት የሰበካ ጉባኤ ምርጫ ቤት ለቤት መቋቋም የተሰራ መሆኑን ተገንዝቦ አስፈላጊውን እርብት እንዲወስድ እንጠይቃለን ሲሉ ለሚዲያችንም ቅሬታቸውንም አቅርበዋል። በጉዳዩ ላይ የአራዳ ጉለሌ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ለመነጋገር ያ ደረግነ ሞከራም ሳይሳካም እንደቀረ ተናግረዋል። ለብፁዕ አቡነ ኒቆዲሞስ ሊቀጳጳስ ምስራቅ ወለጋ ነቀምት ከተማ ሲገቡ ደማቅ አቀባበል ተደረገላቸው፣ እንደሚከተለው ይቀርባል። በጥቅምቱ የቅዱስ ሲኖዶስ ምልአተ ጉባኤ ምስራቅ ወለጋና ሆሮ ጉድሩ ወለጋን እንዲመሩ የተመደቡ ብፁዕ አቡነ ኒቆዲሞስ ሊቀጳጳስ ምስራቅ ወለጋ ጉቴ ከተማ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በአቀባበል መርሀ ግብሩ ላይ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀጳጳስ፣ የምስራቅ ወለጋ ሀገረ ስብከት ዋና ስራ አስኪያጅ ላ ወንጌል ገረመው በቀለ የአርበራት ገዳማት አስተዳዳሪዎች ካህናትና፣ ዲያቆናት የተለያዩ አርበራት ሰንበት ትምህርት ቤት ዘማሪያን፣ በርካታ ምእመናንና ወምእመናት እንዲሁም ፈረሰኞችና ሞተረኞችም ተገኝተዋል። የአቀባበል መርሃ ግብሩ ከጉቴ እስከ ነቀምት መንበረ ጵጵስና ገነተ ብርሃን ቅዱስ ገብርኤል አስር ኪሎ ሜትር ያር ልቀት ደማቅ አቀባበልም ተደርጎላቸዋል። ብጹነታቸው መንበረ ጵጵስና እንደ ደረሱ ጸሎተ ወንጌልና ኪዳን ካደረሱ በኋላ ብጹ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ የብጹነታቸውን ሹመት ደብዳቤም አንብበዋል። ብጹዕነታቸው ለህዝበ ክርስቲያኑ ብጹዕነታቸው ስለተመደቡላችሁ እንኳን ደስ አላችሁም ብለዋል። ብጹዕ አቡነ ኒቆዲሞስ በተወለዱበት ባደጉበት፣ በስራ አስኪያጅነት በነበሩበት ሀገር አሁንም ደግሞ አባቱ ነው እናንተን ለማባረክ ስለመጡላችሁ እንኳን ደስ አላችሁም ብለዋል። የደብሩ ሰንበት ምትዘ ዘማርያን የብጹዕነታቸውን እንኳን ደህና መጣችሁ በማለት መዝሙርም አቅርበዋል። የነቀምት ከተማ ከንቲባ አቶ መሰረት ሀይሉ በበኩላቸው ለብጹዓን አባቶች እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የነቀምት ህዝብ ሙሉ በሰላም በፍቅር በሃይማኖት ሳይከፋፈል አባቶቻችን የተቀበ በት እለት በመሆኑ በድጋሚ እንኳን ደስ አላችሁ በማለት መልእክታቸውን አስተላልፈዋል። በከተማው ላይ ዛሬ እየተሰራ ያለው የኮንደር ልማት ለጥምቀት ክብረ በዓል ማክበሪያ ያለው አስተዋጽኦ ከፍተኛ በመሆኑ ተጠናክሮ መቀጠል እንዳለበትም ተናግረዋል። የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ ብጹእነታቸውን ተከትሎ በአቀባበል መርሃ ግብሩ የተገኙ ሲሆን የወለጋ ህዝብ ንጹህ ህዝብ ሰላማዊ ነው ካሉ በኋላ ለብጹእነታቸው መልካም የስራ ዘመን እንዲሆንላቸው ምኞታቸውንም ገልጸዋል። ሌሎችም አባቶች በተመሳሳይ መልኩ ብጹእነታቸውን እንኳን ወደ ሀገረ ማለታችን መጡልን በማለት ደስታቸውንም ገልጸዋል። የከተማው የሃይማኖት ተቋማት ተወካይ ቄስ አስፈው ለብፁዕነታቸው እንኳን ደህና መጡልን በማለት በሃይማኖት ሳንከፋፈል በፍቅር በአንድነት በመከባበር በአቀባበሉ ላይ መገኘታችን እጅግ አስደስቶናል ሲሉም ተናግረዋል። የምስራቅ ሐረርጌ፣ ምስራቅ ወለጋና ሆሮ ጉዱሩ ወለጋ ብፁዕ አቡነ ኒቆዲሞስ በእንዲህ አይነት ደማቅ አቀባበል ስለተቀበላችሁኝ ፍቅራችሁንም ስላሳያችሁኝ እጅግ አመሰግናለሁ ብለዋል። በቀጣይ ጊዜያትም ስለ ሀገራችን ሰላም ስለ ቤተ ክርስቲያን እድገትና አንድነት አብረን እንሰራለን ሲሉም ገልጸዋል። በመጨረሻም ለብፁ አባቶች ጦታ ተበርክቶላቸው በብፁ አቡነ ኤፍሬም ጾለትና ምዳ የፕሮግራሙ ፍጻሜ ሆኗል። ብፁ አባታችን አቡነ ጎርጎሪዮስ በአዳማ ኩርፋ ማረሚያ ቤት በመገኘት ለህግ ታራሚዎች የማጽናኛ ቃለ በረከት ሰጡ። እንደሚከተለው ይቀርባል። ብጹዕ አባታችን አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ምስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ ቋሚ አባል እንዲሁም የኢትዮጵያ ሃይማኖት ተቋማት የስራ አስፈጻሚ ቦርድ ሰብሳቢ በአዳማ ኩርፋ ማረሚያ ቤት ውስጥ በምትገኘው ቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ በመገኘት ለህግ ታራሚዎች የማጽናኛ ቃለ በረከትም ሰጥተዋል። ብጹነታቸው በካህናቱና በማህበራት ድጋፍ የተሰራውን ጸበል ቤት ባርከው በመመረቅ ለታራሚዎች የሚያጽናነውን የሚያበረታውን ህይወት ተስፋ የሚሰጠውን ያለውን ትምህርተ ወንጌል አባታዊ ምክርና ቡራኬም ሰጥተዋል። ብጹነታቸው በትምህርታቸው የማቴዎስ ወንጌል ምዕራፍ 6 ከቁጥር ሰላሳ ሶስት ላይ ያለውን ቃለ እግዚአብሔር መነሻ በማድረግ አዳም የታዘዘውን አምላካዊ ትእዛዝ ባለማክበሩ ለፈተና ለችግር መዳረጉና መጸጠቱን የሰው ልጅ ስህተት ሲሰራ የመጀመሪያ የሚጎደው ህሊናው ሲሆን አክብሮ የፈጠረውን አምላኩንና ሰውን ሊያሳዝን በስጋው ጉስቁልናና በነፍስ ም ለ ለዘላለማዊ ፍርድ እንዳይፈረድበት በዚህ የጽሞና ጊዜያችሁ አብስታችሁ ልትጸልዩና ንስሐ ልትገቡ ይገባል ሲሉም አሳስበዋል። በቀጣይ ወደ ማህበረ ሰው ስትቀላቀሉ ህይወታችሁን ሰላማዊና ጤነኛ ማ ለማድረግ እንድትችሉ በይቅርታና በእርቅ በመፍታት ወደ ምርት ልዩ ልዩ ስራችሁ መሰማራት ይጠብቅባቸዋል ሲሉም ተናግረዋል። የክፉ ነገር አባት የሆነው ጠላታችን ዲያብሎስ እኛም በማሳሳት እርስ በርስ በማጋጨት ለጥፋት በመዳረግ የዘወትር ተግባር በመሆኑ ከባለፈው ስህተታችሁ በመማር ዳግም ሌላ ጥፋት እንዳትሰሩ ይልቁንም ሰውን ህገ እግዚአብሔርና የመንግስት ህግ በማክበር ጣሉትን በማስታረቅ ለሌሎች አሪያና ምሳሌ መሆን አለባችሁ ሲሉ አባታዊ ምክርም ሰጥተዋል። ለቤተ ክርስቲያኗ በጉልበት በገንዘብ፣ በአይነትና በልዩ ልዩ ድጋፍ ላደረጉ ምስጋና ሰርቲፊኬት ከብፁዕነታቸው ቡራኬ በመቀበል ተቀብለዋል። የተከበሩ ኮማንደር ብርሃኑ ቱፋ የምስራቅ ሸዋዞን ማረሚያ ቤት ኃላፊ፣ ለህግ ታራሚዎች የአምልኮት ቦታ የሰጠነው ታራሚዎቹ ከቤተክርስቲያን የሚያገኙት የወንጌል አገልግሎት በስነ ምግባር የበለጠ የሚታነጹበት እድል እንደሚፈጥር ተቋማችን ስለሚያምን ነው ሲሉም ገልጸዋል። የሀገረ ስብከት ዋና ስራ አስኪያጅ መላከ ሰአል ቀሲስ ነጋሽ አብተወልድ በማረሚያ ቤት የሚገኙ የህግ ታራሚዎች እውቀታቸውንና ጉበታቸውን በማስተባበር ልዩ ስራ የሚሰሩ እንዲሁም የማረሚያ ቤቱ ከፍተኛ የስራ አስፈጻሚ ስለሁሉም ነገር አመስግነዋል። በሐዋርያዊ ጉዟቸው ላይ ክቡር መላ ከሳል ቀሲስ ነጋሽ አብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ጥበባት ክቡር መላከ ብርሃናት ቆሞስ አባ ገብረ ህይወት ንጉሴ የሀገረ ስብከቱ ካህናት አስተዳዳሪ ክፍል አላፊ የሀገረ ስብከቱ የመምሬው ክፍል አላፊዎች የአዳራትና ገዳማት አስተዳዳሪዎች ሊቃውንት ቤተ ክርስቲያን የሰበካ ጉባኤ አባላትም ተገኝተውበታል። ህዳር 15 ቀን 2018 ዓ ምት ከንቁ ሚዲያ ደረሰላችሁ ዜናዎች እንን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከሁሉ ተሰናበት ናችሁ ሰላም እግዚአብሔር ከእናንተ ጋር ይሁን፣ ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋይ አስተባባሪነት ከተመሠረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል